በቃ ጉዳያችንን ዘግተነዋል። በቃ እኔና አንተ፣ እኔን በገንዘብም በነገርም ልደለልኝም እንደማችን አግሬሃለሁ። አንተ እኔ ለአንተ ብዙ ነገር ሆኜ፣ አንተ በቃ ማውራት አልፈልግም። አሁን ያለፈ ነገር ነው፣ አሁን እኔ ያለሁበት ነገር እንጂ በቃ ቆይ ቆይ፣ ሚኪ ተረጋጋ። ካሜራ አይጠፋም። እሺ ለቀኝ፣ በቃ አልፈልገም። ይቅርታ በቃ ብዙ ነገር ታግሻለሁ። ልጆች እንደገና ዙሪያዬ

በዙ ነው ነውቴ እነሱ ሰው ገፋ ያለኝ ውስቴ። ሰላም ሰላም፣ እንዴት ናችሁ? ባላችሁበት ሰላምና ጤና ብዝዝዝት ያደርግላችሁ። እንዴት ናችሁ? ምርጥ የምወዳችሁ የናና ፋሚሌዎች ሁሉ ሰላም። እኔን ለማታቁኝ አብርሽ እባላለሁ። ለመጀመሪያ ጊዜ ወደ ናና ፋሚሊ መጣችሁት። ከዛ ባለፈ ግን በጣም የምወዳችሁ ቤተሰቦቼ ታቁኛላችሁ አስባለው። ያ እንግዲህ ሆሳና ላይ ቤተሰብ እንግዲህ ብዙ ቪዲዮ እየተለቀቀ አይደለም። በዚህ አጋጣሚ ቀርታ ያው ከባል በኋላ በደም፣ ለቅላቸዋለሁ ዛሬ ቪዲዮ መስራት ፈልጌ አይደለም ወይም ከቤተሰብ ጋር ትንሽ ያለውን ኬዝ እንዳለ ልንገራችሁ ስለምታውቁት ብዬ ነው የመጣሁት። ደውልላችሁና እናንተም ቤተሰብ ስለሆናችሁ ነገሩ እንዳለ እንትን እንላለን። ያ እንግዲህ ቤተሰብ ታውቁታላችሁ። ሚኪ ያለበትን ነገር ከእማማ ጨቤ ጋራ በጣም የሆነ ቪዲዮ ተለቆ አይቻለሁ። ብቻ ሚኪ ደህና አይደለም። ብር ስትወረውርበት አለመስማማት ምናምን አለ ከስራ አንድ ወጣ እንደለቀቀ ያለቀቀ ምናምን ታውቃላችሁ። ብቻ የሆነ ከባድ ጭንቀት ውስጥ ነው ያለው እና ማዘርዮ ደውላልኝ ያለውን ነገር ምን ሆናችሁ ነው ምናምን ብላ። ብቻ ግን እንደማዘርዮ ከዛ በኋላ ለአውራት ቤተሰብ፣ ቅድም ሳላስበው ነበር የደወሉልኝና ነገሩ እንዳለ እንድታውቁት ነው ያው እኔና ሚኪ ያለንበትን ነገር ታውቃላችሁ። ልደውል ካሜራ ካሜራማን ስልክ እንስጠኝና ምናልባት ሚኪ በስልክ ምናምን ምታውቀው ሰዎች ደውላችሁ ያለበትን ነገር እንትን ብትሉ ደስ ይለኛል። የጣራ ሄሎ፣ ሄሎ፣ ሄሎ። ሰላም ነው ማዘር፣ እንዴት ነው አለ የሚኪ ማዘር፣ እንዴት ናችሁ? ሰላም እግዚአብሔር ይመስገን አለኝ ምንድን ነው ሚኪ ያለበት ነገር ሚኪ ቅድም ምን ብላችሁ ነበረ ሚኪ ደህና አይደለም ምናምን ስትሉኝ ነበረ ሚኪ ዝም ብሎ ቤት ይውላል አንዴ ይተኛል አንዴ ይነሳል አንዴ ይወጣል አንዴ ይገባል አሁን የሱ ሁኔታ ደሳላለኝ መሳል ተጋመ አይመጣም አዎ ትንሽ ከኔ ጋር ተኮራርፈን ነበረ ትንሽ ያለ መግባባት ተፈጥሮ እሱን አስተካክለዋለሁ ግን ምንድነው፣ አሁን ይጨነቃል ምናምን ነው። ምን ሆናችሁ ነው? ተጋጫችሁ ግን? አይ ማዘር፣ እሱ ይስተካከላል። ትንሽ ነገር ነው። ብቻ ስራ ደሞ ስራ እኮ እንደ በፊቱ አይደለም። ስራ ካሰሪ ጋራ ሳይጣሉ አይቀርም። ምን ሆነው ነው? ያ ትንሽ አለመግባባት ነው። እስቲ አናግረዋለሁ። ብቻ እርሷ አይጨነቁ። እስቲ አሁን የት እንዳለ ያውቃሉ? አሁን ወጥቷል። የት እንዳለ አላወቅኩም። እስቲ በስልኩን ከንፈልግና በቃ አረጋጋ የኔ ስልክ አይነሳም። በሌላ ስልክ ደውዬ ያደርጋሉ አይጨነቁሽ ማዘርጌ። እሺ አባቴ፣ እሺ እኔም መጣለሁ በቃ እንደሰማችሁት ነው ቤተሰብ። ማዘር በጣም ተጨንቋሉ። ሚኪ ካለበት አንጻርና አሁን ሚኪ ያለበትን ቦታ ስለማላውቅ፣ እኔ ስልክ ስለማ ያነሳ በካሜራማኑን ደውልና ያለበትን ነገር እናጣራለን ብቻ ግን ያለበት ሁኔታ ትንሽ ቦታ ማውቀው ሌላ ጊዜ አብረን የምንሄድበት ቤተ ክርስቲያን ነው። እዛ እንሄዳለን። እዛ ከሌለ ደግሞ ሌላ ቦታ እንሄድና ያለውን ነገር እናጣራለን። እስከዚያ አብራችሁም ላክ፣ ሼር፣ ሰብስክራይብ እንዳደረሰ ቤተሰብ በጣም ቪው ወርደዋል። ብቻ ይሁን ለበጎ ነው። ግን ሰብስክራይብ ያላደረጋችሁ እያደረጋችሁ እንኳን አደረሳችሁ። በዚህ አጋጣሚ ትንሽ ድብርት ውስጥ ስላለው ነው። እሺ እንፈልገዋለን። በአጋጣሚ የት እንዳለ ስለማላውቅ የተወሰነ ቦታ እንሄድና አብረን እንፈልገዋለን። ተከተሉ። ብቻ እንሄዳለን። ያሳያችሁ እንሄዳለን። አጥፋውና ካሜራው ከዛ እንትን እንላለን። ቤተሰብ አሁን ታክሲ ጂያ አንድ ቦታ አለ ቤተ ቤተክርስቲያን ነው። እስካሁን ፈልጌ ካጣቱ የሚሆነው ቤተክርስቲያን አካባቢ አይጠፋምና እስቲ እዛ ሄደን እንፈልገዋለን። ቤተሰብ ያለውን ነገር አብረን ያለን፣ ሩቅ ስለሆነ በታክሲ ነው የሚሄደው። አብራችሁን ብቻ ብቻ ማዘር በጣም ተጨንቃለች፣ ምናምን በቃ እዛ እንገናኛ። ግባ ግባ ግባ ቤተሰባን ጥላኛው ቤተክርስቲያን የለም። እንግዲህ አሁን አቡዬ ቤተክርስቲያን እየሄድኩኝ ነው፣ ምናልባት እዛ አይጠፋም ብዬ ነው። እና ብቻ በጣም ከባድ ነው ይሄ፣ ሁሉ በጣም እያለፋኝ ነው። እዛ አይጠፋም። እዛ ካጣሁት ግን እንጃ። ምናልባት እስኪ ሌላ ልጆች ጋር ከሄደ እደውላችኋለሁ። ብቻ በቃ ልሩጥ እዛ እንገናኝ። ቤተክርስቲያን ቤተሰብ እያያችሁት ይሄን ቪዲዮ ላይክ ሼር እንዳይረሳ። በጣም ነው የምወዳችሁ ሚኪን ደግሞ አብረን በጣም በጣም ተራራማ ቦታ ስለሆነ ይከብዳል። ቤተሰብ ነው እራሴ እንደምታዩት ነው። ብቻ ግን አሁን ምንድን ነው ሰዓት እየደረሰ ስለሆነ አጣቃላችሁ አሁን ደግሞ ሟሟት ነው ብቻ አዛ ነው። እኔም ልቸኩል ትንሽ ዱብ ዱብ ልበል። በቃ እስኪ ያለውን ነገር ቤተሰብ ያና ቤተ ክርስቲያን ብቻ ፈጣሪ እስቲ አገዘኝ። ብቻ በጣም ከባድ ነው ካለንበት ነገር አንጻር፣ ሚኪን በጣም አስቀይሜ ያለው እዚህ አጋጣሚ፣ በእርግጥ አዎ ብዙዎቻችሁ ስትሉኝ ነበረ አስከፍቼዋለሁ። ግን እኔ እንጃ ብቻ እንደምለው አላውቅም። ብቻ ደግሞ እዚህ ቤተ ክርስቲያን ሆኖ አንድ የይቅርታ ቦታም እዚህ ነው ብዬ ስለማስብ፣ ምናልባት እዚህ ካገኘሁት ለእኔ በጣም ጥሩ አጋጣሚ ነውና። በእርግጠኝነት ደግሞ ልንገራችሁ ማርያምን እዚህ አይጠፋም። ሚኪ በቃ እንዲህ ሲከፋው እንትን ሲለው ምናምን ቤተ ክርስቲያን አይጠፋም እና በላይ ስለሌለ እዚህ ነው ይመጣው። በእርግጠኝነት ፈልገዋለን። ብቻ ቤተሰብ አብራችሁ ነው እዚህ አካባቢ የለም። ውስጥ ላይ ምናልባት ይሆናል

እዚህ አይ ሚኪ እንትን እ ትከታተለኛ እረፍት ማግኘት አልችልም። ለናንተ በእርግጥ ስለ ያለበት ነገር ጥሩ አይደለም። ማዘር ደውሎ ስላወሩኝ ነው። እዚህ የላይኛው ቤተክርስቲያን ስለ አይደለም እንኳን በቃ አይደለም። በቃ እራሴን ጊዜ መፈለግ አለብኝ። አብርሻ በቃ አይ እዚህ ጋር ልረብሻ መጣውም፣ በዚህ አጋጣሚና ቤተክርስቲያን ጋር አንተም ከፈጣሪ ጋር ልትገናኝ ነው የመጣው እና ብቻ ፈጣሪ ጋር ስትመጣ በንጹህ ልብ ነው። ብዙ ቦታ ነው የፈለኩ እንደ አንድ ሰው ለምን ምን ምን አደርግልሃለሁ ማለት አይም ሚኪ በጣም ለ ወረሰ ለፈልግ ለምን በቃ እኔ ማውራት ጨረስን ኮ እኔ በገንዘብም በነገርም እንደማችል ነግሬሃለሁ። አንተ እኔ ለአንተ ብዙ ነገር ሆኜ አንተ በቃ ማውራት አልፈልግም። አሁን ያለፈ ነገር ነው። አሁን እኔ ያለሁበት ነገርም ጭንቅ ላይ ነው። ስለ አሁን ጥፋተኛ አይደለሁም። አይደለም በቃ አትፍቻለሁ። ባለፈው ነግሬያለሁ እኮ በቃ ጥፋትህን ነግሬያለሁ። ከዚህ በፊትም ነግሬያለሁ። እንዲያት ሆነ እኔ አይደለሁም እያልኩ ጮኸ ጮኸብኝ። ከዛም በኋላ እኔ ላይ እንትን አልክ፣ ገነፋ ምን አልክ፣ መተኸኝ ምናምን እጅን ሰንዝር ሄድክ። እኔ ላንተ ስል ነው የሁሉ ነገር ታይ። እኔ ደጃ ፈልጌ አይደለም ያደረኩት፣ እሱን ነግሬያለሁ። አሁን ሂድልኝ። እሺ በቃ እሺ፣ ወይ ቦታ ተነስ ሊቀየር በቃ እኔ እዚህ ሌላ ቦታ ላይ ላወራ የትም መሄድ አልፈልግም በቃ እኔ እዚህ ተመችቶኛል እኔ ቤተክርስቲያን ያለሁት እዚህ ማላውልም ግን እኔ እና አንተ አሁን በቃ ላወራ ለጥንሽ በቃ ካሜራ የሚዘ መምጣት አልነበረብም እኔ በቃ ከዚህ በቃ እኔ ነገር ቆይ አንድ ስለ ማማ ጨቤ ነገር ስራ እሺ አሁን ደሞ ቤትም እየዋልኩ ነው ደብሮኛል። እኮ ገባኝ እኮ ነው ማዘር፣ ደወሉልኝ። ከዛ በኋላ ኢቨን ድጋሜ ደውዬ ማዘርን ያወራቸው ሪከርድ። ማዘር ባንተ ሰበብ ተጨንቋሉ። ልጁ አንድ ነገር እንዳንድ ወንድም በዛ አጋጣሚ ደሞ ስራም ለቀሃል። ለምንድን ነው ስራም ለቀ? በቃ ለቀ ያለ በቃ ማውን ነገር ነው ማውን ነገር ተፈጠረ። ሁሉም ለጥቅም ነው የፈለገ በዚህ በቃ ይሄ ህይወት አይደለም። በቃ ሲጀመር ማለት ነው ሁሉም ጥቅሙን ከተጠቀመ በኋላ ነው እንደ እንትን እንደ ሸንኮራ እንትን ጥሎ ነው የሄደው። ለዛ ምንም አያስፈልግም፣ ስራውም አያስፈልግም። ስራውም በቃ ሌላ ቦታ መስራትም ይችላለን። አንተም ደግሞ በዚህ ሰዓት አታስፈልገኝም። ማውን እኔ ራሴን ጊዜ ነው ፈልገኝ። ማውን ከፈጣሪ ጋር ነው የተገናኘው። እኔ አንድ ነገር ልጠይቅሃል። ቤተ ክርስቲያን ነው ያለው። ከፈጣሪ ጋር ነገር በቃ እኔ ጥፋቴ ናምኛለሁ ሚኪ እንዳንድ ወንድም ሌላውን አወራሃለሁ በቃ ያለው ነገር እንዳለ ያለፈ ነው ምናልባት ከእሷ ጋር የተቃላበት ምክንያት ሌላ ነው ካለፈ በቃ አሁን አንተ ብቸኝነት ለምን መሆን ያለበት ሰዓት አይደለም ብቻ እንት ትኝ አብርሽ በቃ ሚኪ ለማንኛውም ቦታ ቀጥታረኝ ነኝ ቦታ ቀይራለሁ ከዚህ ጋር ለበለዚያ እሱን ቀይር እከተላለሁ እኔ ቤተክርስቲያን ጋር ነው በቃ ግልጹን እናወራ በቃ ብቻህን የምትሆንበት ታይም አይደለም አትፍቻለሁ፣ እንተን ብያለሁ። እሺ በቃ ተወሱ ኖርማል ግን አንዳንድ ነው እንደፈልጉት እናንተ ሰዎች በቃ ታ እራቁኝ። አልፈልግም ብቻዬን መሆን ነው ፈልገው በዚህን ሰዓት እኔ ከፈጣሪ ጋር ልገናኝ፣ እንዴ ራሴን ማዳመጥ አልችልም እንዴ? አሁን እኔ ኳን እኮ ለምንድን ነው የምትነሳኝ ታዲያ? ብዙ ነገር አላሳለፍንም። እሱ ያለፈ ታሪክ ነው። እሱ ያለፈ በቃ ያለበት አንጻር እኔ አንተም እማማ ጨቤ ጥቅመኞች ናችሁ። በቃ እኔ ስለ እሷ ያገባኝም በቃ። የእሷንም ማንነት አይቻለሁ፣ የአንተንም ማንነት አይቻለሁ። ብዙ ጊዜ ታገስኳ በቃ የማይሆን ነገር አንተ እኔ ላይ እጅን ተነዘራ ምንም እና፣ በቃ ያ ነገር አለፈ። በቃ እንደ ታሪክ ይወራ ሲፈልግ፣ ግን በቃ የእናንተ ነገር በቃ በቃ፣ እኔ ራሴን ማዳመጥ ነው ፈልገው። በቃ ተወኝ። ራሴን መሆን አልችልም። ብቻ ግን አሁን በቃ ነው።

ሰላም እያገኘሁ ነው። መ አተንሰሽ ማዘር ተጨንቃለች። ማታ እኮ መግባት አይቀርም። አሁን ሌላም ስራ እንፈልጋለን ካልሆነ እዛው መግባትም

እሺ፣ አደርገህልኛል እኮ እኔ እዚህ ጋ የምንጣላበት ታይ የምንጣላበት ቦታ እኮ አይደለም። ምን ይቅርታ ጠይቀህ ነው የመጣሁት። ኧረ ሚኪ በእግዚአብሔር በቃ። እሺ፣ እሺ ሽምል አርገ ይተሳ እኔ እንዳንተ ሰው ሚኪ ላይ አልፈርድም። እውነቱን ለመናገር ማለት ሚኪ ብዙ ነገር አሳልፈዋል፣ ከስራ ተባረዋል፣ ብቻ በቃ ጫዋን አይምሮ እውነትም እውነትም ጭንቀት ነው። ግን እኔ ከጎኑ አስፈልገዋለሁ ብዬ ስላሰብኩኝ ነው እንደዚህ ያደረኩት ያለሁት፣ እንጂ ከሆነ አንጻር ከስራ ተባረዋል። ኢቭን ቪዲዮን ያየሁት እውነቱን ለመናገር እኔም ቤተሰብ አስፈልገዋለሁ ብዬ ነበር ግን ቀስ ብዬ ትሪት አደርገዋለሁ። እናትዮ ደግሞ በጣም ተጨንቃለች። ልጁ በቃ ው ጭንቅላቱን ሙሉ የሚያስበው እንዳለ ሌላ ነገር ነው ዲፕሬሽን ውስጥ ነው ያለው እና ሰምታችኋል። ማዘር ቅደም እንዴት ተጨንቃ እንዳለች ምናምን እኔ ጥፋተኛ አይደለውም፣ አይደለም አጥፍቻለሁ፣ ግን በቃ አስፈልገዋለሁ ይቅርታል ጠይቆን የመጣሁት ግን እሱ ደግሞ ያ ነገር ውስጥ አይደለም። አሁን ብቻ አልፈርድበትም እግዚአብሔር እንደዛ ሆኖ ምናምን በቃ ቤተሰብ